ዜናችሁ አላችሁ አለምዬ፣ እግዚአብሔር ይመስገን፣ እንዴት ናችሁ? ዛሬ ደግሞ አንድ አዲስ ነገር ለጠጉራችሁ የሚያበዛ ይዤላችሁ መጥቻለሁ። አሁን እኔ እየተጠቀምኩ ጠጉሬን እያበዛልኝ ነው ነውና ተወለድኩ በኋላ ጠጉሬ ሰስቶ ነበረ። አሁን እያበዛልኝ ነው። ዛሬ የምጠቀማቸውን ነገሮች ነው ማሳያችሁ። ከጋ ተልባ የተቀቀለ ተልባና ታወርድ፣ ትንሽ ፍሬው ወቆብኛል። ተልባና የሽንኩርት ሽንኩርት ለው ላይ ፍቄ ጨምቄ የሽንኩርት ውሃ አርጌበታለሁ ማለት ነው። ሽንኩርት በጣም በጣም አሪፍ ነው እና ደግሞ አንድ እንቁላል፣ አሁን አሰራሩን አሳያችኋለሁ። አንድ እንቁላል ከዛ ደግሞ አቮካዶ በጣም ትንሽ ነው የምጠቀመው አቮካዶ ትንሽዬ ነው እንደ አቮካዶ እጠቀማለሁ ማለት ነው። በጠጉራችሁ በጣም አሪፍ ነው። እግዚአብሔር ነው ብላችሁ ቆይ እንደ ጠጉሬን ስታጠብ ማሳያችኋለሁ። ጠጉሬ በጭራሽ መውጣት ትቷል ማለት ነው። በጭራሽ በፊት በጣም በጣም ነበር የሚወጣው፣ በጣም ተመነግራችሁ በላይ ማለት ነው ነበር የሚወጣው። አሁን ግን በጣም ቀንሶልኛል ማለት ነው። አሁን ዝጋ እንቁላልና አቮካዶ እንደዚህ ታልኩ በኋላ የርጀን ጠጉር እንዳያችሁት ስስት ያለ ጠጉር ነው ያላት እና እዚ በኋላ በዚህ ተሰጠኝ መዳጫ ያው ታረኩ በኋላ ማንኛችንም ሰዎች ከዚህ በፊት ኮሜንት ላይ ጠጉሮች ተፈጥሮ ስለሆነ ነው፣ ፈጣሪ አድሎች ነው ምናምን። አሁን ልክ ናችሁ ተፈጥሮ ነው። ግን የሁላችንም ጠጉር ደግሞ ተፈጥሮ ሆኖ አያድግም ማለት አይደለም። የሁላችንም ጠጉር ያድጋል፣ እግዚአብሔር ነው ምላት። የሁላችንም ጠጉር ያድጋል፣ የማያዩት ጠጉር የለም። ግን ያው ትልቅ ላይሆን ይችላል፣ ጠጉራችን ያድጋል ማለት ነው። የኔ ጠጉር

ማሽን ያለው በማሽን ሊፈጭ የወላጣ ይዋሐዳል። ግን ማሽን የደረገውን ደግሞ ግዴታ ማሽን የለኝም ብሎ ተስፋ የለበትም። ለን ታያ ነው። ጠጉር በጣም ለውጥ እያሳየኝ ነው። ቶሎ የማንኛቱ ጠጉር ይነቃቀላል። የሆኑ ክፍል ስታስቆርጠት ትሆናል ምናምን በተለይ ልጆች ሲስቁ የሚባለው ነገር በጣም ለተ ለሆና ታያችሁት እንደዚህ ውሃ ሆነ ማለት ነው። ይሄ ማለት እንግዲህ እዚህ ጋር ደግሞ ልነግራችሁ የምትፈልገው ነገር ሂና ከለሩ እንዳይዝባችሁ የምትፈልጉ ሰዎች ቆይ ማይ ቆሻሻን ቆሻሻን ሂና ከለር እንዳይዝባችሁ ተፈለጋችሁ ሂና ከለሩን የሚዝባችሁ አንደኛ በሸክ ይደረግ ነው። ሁለተኛ ደግሞ አሁን እንደዚህ እንትን ብላችሁ ምንም ቅባት ታላረጋችሁበት ከለር ይዛል ማለት ነው። እኔ ሂና ለጠጉር ብዛት ስለሚጠቅም ነው። ለሌላ ምንም አልፈልገውም ማለት ነው። ከለር እኔ ጠጉሬን በተፈጥሮ የከለር ነገር ጠጉሬን ተቀብቻላቅም። ከለር ከለርም እንዲዝብኝ ስለማልፈልግ ከለር እንትን አለለው ማለት ነው። ስለዚህ አሁን እዚህ ላይ ትንሽ ቅባት ማድረግ ትችላላችሁ። አሁን ትንሽ ቅባት፣ ያው ከዚህ በፊት እንዳሳየኋችሁ ቤት ውስጥ ነው ቅባት እንሰራው፣ ያው ቤት ውስጥ ነው ምሰራው ብያችኋለሁ። ቅባት ከዚህ በፊት አሁን አልቆብኛል እና ሰራሉ እንዳገኘ ማለት ነው። ጥቁር አዝሙዱ ውስጥ እንደዚህ ስለረጋ እንደዚች ይወጣበትና ይህ ጥቁር አዝሙዱ እንደዚህ አንድ ላይ ይወጣል ማለት ነው። ትንሽ አረጋለሁ። አሁን ይሄ ከለር ምንም አይዝም ማለት ነው። ሁለት ቀን እናንተ ታደብራችሁ፣ ሁለት ቀን ብታቆዩት ከለር እንግዝላችሁ ብትፈልጉ አይዝላችሁ ነው። ኦኬ እሺ። እንደዚህ ማዋሁን የበጣ ጠጉር የበጽጣ ጠጉር በነገራችን ላይ የወንዱ የማንፈልገው ልክ እንዳይኔ ነው። ጠጉ ሴቷ ደሞ የትን ትወጣችው ሁለት ፍሬ ነው ጠጉሯና ት

ነገር የሚሄድበት ስራ ስላለኝ ጠጉሬ ልተኮስ ስለሆነ በተለይ ጠጉራችሁ ተኮሱ፣ እንደዚህ ተቤት አድርጋችሁ ተኮሱ፣ አይጎዳም አለ ነው ጠጉራችሁ እንትን ደግሞ ይህና ደግሞ በተፈጥሮ ስለሚጓጉል፣ በመጀመሪያ ቡናውን በአቮካዶና በሌላ እኔ፣ በነገራችን ላይ ብዙ ነገር ዛሬ ብዙ ነገር ነው ያደረኩት። ብዙ ነገር አለመጠቀም ትችላላችሁ። ተልባ እና ሂና ብቻውን መጠቀም ትችላላችሁ። አቮካዶ እና ቁላሉን ብቻ መጠቀም ትችላላችሁ። የሽንኩርት ውሃ ጅንጅብል ጅንጅብል ለምሳሌ ለቡዛ በጣም አሪፍ ነው። በቀጣይ ደግሞ ጅንጅብል እንደት እንደሚጠቀም ተጠቀማ ምንም ባጓሮ ያለውም አቮካዶም እንትን አላለም። ማሽኑ ራሱ ባይፈጭ ኦሬዲ ማሽኑ እንደፈጨው ነገር ሆኗል። አልተሪ ሆኗል ማለት ነው። አሁን በልጄ ነው የምጀምረው። በነገራችን ላይ ተውጥን ልጅ አፈጥን የሚባለው ነገር አየሁት። መውለድን የሚያክል ነገር ምን አለ? ጠጉሯን ልላጨው ነበር ያሰብኩት፣ ምክንያቱም በጣም ስስ ስለሆነ ግንባሯ ድረስ ነው ጠጉሩ ያለው፣ ግን በጣም ስስ ነው። ልላጨው እያሰብኩ ነበር፣ ደግሞ አሳዘነችኝ። አሁን ደግሞ ልጆቼ እንቅፋቸው መቶ ነበረ ልጄን ጥጉሯን ቀብቻላት። ሁለቱንም ልጆቼን አሰኝቻለውኝ። አሰኝቼ የራሴን ጠጉሬ ልቀባ ነው። ቤት ውስጥ ነው የምቀባው፣ ምክንያቱም ልጆቼ ስለተኙ ውጭ ላይ እንዳልወጣትቻቸው ብዬ ነው። እንዳይጠባጠብ ደግሞ እዚህ ላይ ያደረገዋለው ወለውውለዋለው ብዬ እዚህ ነው የምቀባው ማለት ነው። ጠጉሬን እያካፈልኩ እያካፈልኩ እዚጋ አቀባለው ማለት ነው።

ቤት ውስጥ ያለኝን እንጠቀማለሁ ማለት ነው። ትንሽ ይሄ የቆየት ጊዜ ድርቅ ነው የሚለው ማለት ማለት ነው። ድርቅ ካለ በኋላ ፌስታል ያደርግበታል አሁን እንደዚሁ እያለ ፌስታል ታደርጋችሁበት ወደ ውኑ ያወጣል ማለት ማለት ነው። ያወጣል ግን እንደዚህ ሆኖ ትንሽ ቆየት ብላችሁ እራሱ ጠጉራችሁ መጠጥ ታደርገው በኋላ ፌስታል ማድረግ። አሁን እኔ ፌስታል ማድረግ እችላለሁ፣ ግን ወደ አሁን ፌስታል ልታረጉት ምንድነው ውሃ መንጠባጠብ ይጀምራል፣ በዚህ ጋር ማለት ነው። እኔ ግን አሁን ፌስታል አላደርግም። አሁን እንትን ነው የማደርገው ማለት ነው። ጨርሻለሁ። ወዲ የግንባራችሁ አካባቢ ጥቁርታ አለ እንደዚህ መቀባት ከዛ ሽፋዴን እሱ ስለሚቅርበት በነገራችን ላይ ሽፋዴን በጣም ነው ቶሎ ቶሎ ነው የሚያድገው፣ በጣም ብዛት ነው። እና እንደዚህ ረለው ማለት ነው ያቆየሁት እና ልታጠብ ነው እኔ። አብራችሁ ቆዩ። በመጀመሪያ ፊት ታጠባለሁ። ጠጉር እንደዚህ ተደረገ በኋላ

ጠቡ ታጥቤ እጨርሻለሁ እና ሻወር ልወስድ ነው ገና ሻወር አልወሰድኩም መጨረሻም እየወጣችሁ ጠጉሬ ይሄኔ ይሄ ነው ጠጉሬን ትታጠብ ይሄ ነው የሚወጣው እና ጠጉራችሁ በደንብ ተንከባከቡ በርዶኛ ጠጉሬን ልታጥቤ ግሬን ልታጠብ ነው ዋይ በቀጣይ ቪዲዮ የምንገናኝ እንወዳችኋለን